ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ወደ ሸዋ ይሄዳል ማለት ነው። የዛሬው የአሁኑ መረጃችን እንግዲህ ሸዋ ላይ እነ እስክንድርና እነ መከተው አንድ የሰሩት በጣም ከፍተኛ የሆነ ለአማራ ውድቀት የሆነ ለሕዝቡም ውድቀት የሆነ በጣም ውድመትን ያስከተለ ኪሳራን ያስከተለ ድርጊት የፈጸሙት አለ። ይህ ምንድን ነው? እንግዲህ ትላንትና የእስክንድር ፋኖች በግሸራቤ ወረዳ ድል ቀበሌ ወደ ወረይሉ ሲሻገሩ እንግዲህ እርስ በርሳቸው ተታኩሶው እንዲገዳደሉ ተደርጓል ማለት ነው። ይሄ እንግዲህ ምንድነው? ተታክሰው እንዲገዳደሉ የተደረጉት ፋኖች እንግዲህ ሰሞኑን ከእስክንድር ማስተካከል ባለበት ሁኔታ ማስተካከል አለበት። እስክንድር ሁሉ ሁሉ የኔ ነው የሚለውን ነገር ማስተካከል አለበት። እኛ የተደራጃ ነው፣ የሰለጠነው ነው፣ በራሳችን ነው እስክንድር አንድ መሳሪያ ገዝቶ አልሰጠንም። ሰሞኑን ብቻ አንድ ሚሊዮን ብር ደርሶኛል ብለው የተና የተናገሩት የፋኖ መሪዎች ነበሩበት። እንግዲህ እነሱን ለማስወገድ ተብሎ እንግዲህ የጠላት ኃይል ነው በማለት እንግዲህ ከውስጥ ባሉ ሰዎች በተነሳ የእርስ በርስ ተኩስ እንግዲህ ከማዶና ማዶ ሁነው እርስ በርሳቸው በከፈቱት ተኩስ በጣም በርካታ የሆነ የአማራ ወጣቶች ረግፈዋል ማለት ነው። ይህን እንግዲህ ይህ ሴራ የተጠነሰሰው በእስክንድርና በመከተው ነው። ይህም ደግሞ የሆነው ምንድነው እነዛ መሪዎች እስክንድር ማስተካከል አለበት እስክንድር መቼ እኛን አሰልጥኖ ነው መቼ መሳሪያ ገዝቶ ሰጥቶ ነው ሁሉንን ያደራጀው፣ ሸዋ ላይ ሁሉን የኔ ነው የሚል ምን ይህ ነገር መስተካከል አለበት ብለው በሰጡት ምክንያት እንግዲህ የአንዳንድ የፋኖ አመራሮችና የፋኖ አባላት እንግዲህ እነሱን ተከትለው ተቃውማቸውን መግለጻቸው ይታወቃል። ስለዚህ እነዚህ ፋኖዎችና አባላት ተቃውማቸውን በመግለጻቸው ምክንያት እንግዲህ እስክንድር እኔን ትተው ይሄዳሉ በሚል በመደናገጡ መከተውም ሰላም እንደዛው ልክ እስክንድርን አስተሳሰብ እንግዲህ በመያዙና በእስክንድር በመሞላቱ ምክንያት እንግዲህ እነዛ የፈኖ መሪዎችን ለማስወገድ ያሴሩት ባሴሩት ሴራ እንግዲህ እርስ በርሳቸው ለግዳጅ የተናገሩት ደግሞ እርስ በርስ አንዋገም በሚል እንግዲህ መልሳቸውን መስጠታቸው ይታወቃል። ነገር ግን እነ እስክንድር የነ ደሳለኝ ነው እንደሆነ የሚያውቁ ውስጥ ያሉ የሚያውቁ ቢሆኑም እንግዲህ እነ እስክንድር ወደ መከላከያ እንደሆነ አድርገው ነበር ትእዛዙን የሰጡት። ስለዚህ በዚህ ትእዛ ይህን ትእዛዝ ተቀብለው እንግዲህ መከላከያ አለ አድማ ብተናለ ሚሊሻ አለ ብለው ሲሄዱ እንግዲህ እነዛ ፋኖ መሆናቸውን ካወቁ አይተኩስም በሚል እንግዲህ እነዛን መሪዎችን ያሳምጹብናል ገና በሚል አስተሳሰብ እንግዲህ እርስ በርስ እንዲታኮሱና እንዲገዳደሉ አድርገዋል ማለት ነው። ነገር ግን አመራሮቹ ይህንን እያውቁ ስለነበረ በጣም በጥርጣሬ ሲሄዱ ስለነበረ እንግዲህ አመራሮቹ አልተነኩም። እነ እስክንድር እነዛን እንዲወጉ የተደረጉት መካከል እንግዲህ መከላከያ መጣብን ብለው በእልህ አስጨራሽ ስለተዋጎ እንግዲህ ብዙም ጉዳት አልደረሰባቸውም ነገር ግን እነ እስክንድር እንዲገሉ የላኳቸው አንደኛው ግሩፕ ግን በጣም ብዙ ቁስለኛና ብዙ መስዋዕት ተከፍሏል ማለት ነው ስለዚህ ይህ የሆነው ምንድነው በእስክንድርና በመከተው ሴራ ገና እስክንድርን እስክንድር ከጎጃም ወጧል። ከጎንደርም ነው ወሎ ላይም እንደዚሁ በነምሬ እየተጠቃለለ ነው። ስለዚህ ሸዋ ላይ ብቻ ነው ያለኝ። ሸዋ ላይ ያለው ደግሞ እንግዲህ የሚጸናው እነዚህ ፋኖች ካሉ እነዚህ መሪዎች ካሉ መነጠቂያ አይቀርም። ስለዚህ እነዚህ መጀመሪያ ተሎ ማስወገድ አለብ ብሎ በማሰቡ ምክንያት እንግዲህ የከፈተው ጦርነት የራሱን ወታደሮች ራሱ ያምናቸውን እንግዲህ እንዲቆስሉና ና እንዲሞቱ ሆኖበታል ማለት ነው። ስለዚህ በዚህ ጦርነት እንግዲህ አማራ ነው የሚጎደው። ባለምና ባለም ወቅ መከላከያ አለ ተብሎ የተላኩት የአማራ ወጣቶች ናቸው። ስለዚህ እስክንድር ከአማራ ከያማራን ፋኖ ያማራ ፋኖና ያማራ ፋኖ ህዝባዊ ድርጅት በሚል መከፋፈሉ ብቻ ሳይሆን እንግዲህ ህዝባዊ ድርጅት በሚለው ውስጥ ያሉት ም እንግዲህ እርስበርሳቸው ማታኮሱን ቀጥሎበታል ማለት ነው። ስለዚህ ይህ በጣም ከፍተኛ ነው። አሁንም እስክንድር ከአማራ ትግል በፍጥነት ካልወጣ ብዙ ጉዳት ያስከትላል ማስቀጠሩ ነው። በጣም ከፍተኛ የሆነ እስካሁን ከደረሰው በላይ እንግዲህ ዋጋ ማስከፈሉ አይቀርም እና ይህ ነገር መስተካከል አለበት። በተሉላለው አመሰግናለሁ።